ጉድ ጉድ ጉድ ጉድ ጉድ! የሰዓቱን ዜና እናሰማለን። በቅድሚያም አረስተ ዜና፣ ዜናውን የማቀርበላችሁ እኔ ሳምሪ ሉ ሲሆን ከሳምሪ አንድ ወይም ከሳምሪ ፋንድሻ የዩቲዩብ ቻናል ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም አረስተ ዜና ዛሬ ሄሉ ሄሉ ዩትዩብ ሄሉሻ ዩትዩብ ሰበርና ትኩስ ዜና ወደኛ ይዛልን መታለች። ምንድን ነው ካላችሁ እናንተ የሚጠበቅባችሁ ወንበር ተዘጋጅቱላችኋል። አረፍ አረፍ ገባገባ ብላችሁ ትኩስ ትኩስ ነገራችሁን እያዝ አድርጋችሁ ቁጭ ብላችሁ መስማት ብቻ ነው ማለት ነው። ሰላም ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሊ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሁሉ ሰላም ሁሉ መልካም። እኔጋ ሁሉ ሰላም ሁሉ መልካም እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ፣ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስክ የተለመደ ሀሳብ አሴታችን በኮሜንት እንድሰጡኝ እያልኩኝ፣ ውድ ቤተሰቦቼ አላስችል ብሎኝ ለእናንተ ለቤተሰቦቼ ትኩሱንና ሰበሩን ለማምጣት ብዬ ስሮጥ ልሰበር ነበር ልሰበር ነበር ማለት ነው። ምክንያቱም ዛሬ ማለት ነው በጣም ቦምብ የሆነ ነገር ቦምብ የሆነ ነገር ነው፣ በቃ የሚመጣላችሁ ቦምብ የሆነ ነገር ሄሉ ሻ ግን ምነክቶች ነው። እንደው ምነክቶች ነው፣ ምነክቶች ነው። እንደው ልታንጫጭን እንደዚህ ዝግጅሽን የጨረስሽው እዩት። እንደዚህ በሚያምር ቦታ ላይ ማን እንዳገኘች፣ ማን እንዳገኘች እኔ አሁን ከሬ ከሬ አልላችሁ መቼስ አደለ፣ ምክንያቱም ሲደርስ ስለምታዩት ማለት ነው። እኔ ግን አንድ የምነግራችሁ ነገር ቢኖር በዛሬው ቪዲዮ ላይ ሄዱሻ ላይ እንዳዘንቡባት ስል በትትና ጠይቃለሁ። ምክንያቱም እሱ የሚያደርገው ነገር ትክክል፣ እሷም የምታደርገው ነገር ትክክል አይደለም የሚባል ነገር የለም። በቃ ከነቀፋችሁ መንቀፍ ነው። ልዑል፣ ልዑል፣ ልዑል፣ ልዑል፣ በቃ እናንተ ሌላ የምታውቁት ነገር የለም ከልዑል ውጪ። ሰው ሁላ ያለ አይመስላችሁም። አይናችሁ ገባ፣ እውነቴን የምነግራችሁ፣ አይናችሁ ገባ። እኔ እንደሆነ ወይ ፍንክች ወይ ንክች፣ የአባቱ ልጅ እኔ ከልዑልዬ ከጠን በለሌ ጎን ምንጊዜም ከመቆም ወደ ኋላ አይደለም። ምንም ነገር ሲፈጠር፣ ልዑልናሶች፣ ልዑልናሶች እናንተ የፈለጋችሁት ሄሉ ብቻዋ እንድትቀር ነው አይደለ? ሁሉም ሰው ሸሽቷት ርቋት ምናምን ብቻዋ እንድትቀር እሱም የሚቆጣት የሆነ ነገር አድርጊ የሚላት ምናምን ስለሆነ እሱም እንዲጠፋ ነው እየፈለጋችሁ ያላችሁት እንጂ ከያብ ጋር የምታረገው ነገር ያን ያህል ከልዑል ጋር ምንም የሚያገናኘው ነገር የለም። ከመጀመሪያም ሲጀመር ካመናት ኦኬ፣ ካመናት ልውል ልውል እያለ ማሰብ የለበትም። ያ ከምናት ማለት ነው። ፍቅር ደግሞ ከእምነት ነው የሚጀምረው። እምነት ከሌለ እንዴት ነው ሰው ልጅ ተዋዶ ተፋቅሮ ሊኖር የሚችለው? የሚያስረዳኛል። ይሄንን በነገራችን ላይ ይሄኛውን ቻናሌ ልማታውቁ ሰብስክራይብ አድርጉ። በዛኛው ቻናሌ ስለነጽግሻ ስለሰራሁኝ ካልታየ ብዬ ነው በዚህ ሼር ማድረግላችሁ ማለት ነው። በዚህኛው አካውንት ይሄኛውም አካውንት የኔ የሳምሪ ነው ውዶቼ፣ የኔ ሳምሪ ነው። ሰብስክራይብ አድርጉ። በአካብ ያስፈልጋል እና ውድ ቤተሰቦቼ ምናልባት ጊዜ ካለኝ ወደ ማታ ቀድሜ ሌላ ቪዲዮ ልሰራላችሁ እችላለሁኝ። ግን እኔ ታውቃላችሁ ብዙም አፒታይቴ እንደዚህ አንዳንዴ በቀን ሁለቴ የራሱ በግድ ነው የምመጣው ማውራራቱ ይጠፋኛል በእውነቱ ስነግራችሁ ማለት ነው። እናም ምን ለማለት ፈልጌ ነው ወደ ዋናው እንትኔ ስገባ፣ ሄሉ ዛሬ ለምትወስነውም ውሳኔም ሆነ ለምታረጋቸውን ነገሮች የአብ ትልቁ ጥፋትና ሚና እንዳለበት ከወዲሁ ልነግራችሁ ወዳለሁኝ። ምንድን ነው ሳምሪ የወሬ ያለ ያሰኝሽ? ለምንድን ነው ፊቱን የሸፈንሽ? እንደምትሉኝ ማምናለሁ። ለወሬ አቸኩሉ፣ ቀስ በሉ፣ ቀስ በሉ ትደርሳላችሁ። የት ይሄድባችኋል ዴ እናንተ። ሲጀመር ስለምቸኩሉ ነው እንጂ እኛ ሰበርና ትኩሱን ወደ እናንተ ለማምጣት ሁሌ እንደተዘጋጀ ነው፣ ግን ትቸኩላላችሁ ሄልሻ ግን አላማረባትም ሲል፣ ወይኔ እኔ እኮ ሄሉ እኮ ማለት ነው። በተለይ እነዚህ በቃ በሼፖ የምትለብሳቸው ቀሚሶች እንዴት እንደምወድላት ወይኔ፣ አንጀትሽን አበድርኝ ክቶ ብያለው። እኔ ውልሽ ድሮ እንዳንቺ አንጀት ላ ነበርኩ። አሁን እድሜ ለመድሃም ሩዝና ለጅብን የሚባል ነገር አለ ብታይ፣ ውዴ ሆዲን አንዘር ጥጦ ሊገለኝ ነው። እና ያለ እንደው በቃ ያለ ቦርጭ ቦርጭ ሊያሰጠኝ ነው ሹ ሰው ምን ላድርግ ታዲያ? ምን ትመክሩኛላችሁ? ለማንኛውም የኔ ውድ ቤተሰቦችን አረረም መረረም ምንም ተባለ ምንም ሄሉ ለምታደርገው ውሳኔ የአብ ጥፋት ነው። ታገሰችው፣ ለመነችው፣ ተሰደበች ለሱ ብላ በቃ ብዙ ነገር ለመነችው። ከዚህ በኋላ ወንድነት በቃ ጀግንነቷን ማለት በጾታ ሳይሆን ጀግናና ጠንካራ መሆኗን ልታሳየው ዝግጅቷን ጨርሳለች። ይሄ እየመረራችሁ ዋጡት። ሁሌ እያለቀሰች እየለመነች እንድትኖርም እንዳትፈልጉ። ምክንያቱም አንዳንዴ ለፍቅር እኔ አሁን ስለማቅ ነው። ሰሞኑን አሁን ታይ በቃ የራስሽን ህይወት ኑሪ ምናምን ስትላ አከርማችኋል። ደግሞ ይሄ ነገር ሲመጣ እንዴት አትታገሽም? እንዴት እንደዚህ በቃ እሷ ራሱን ግራ አጋባችኋት። ግራ ገብቷችሁ፣ ግራ አጋባችኋት። በእውነቱ ቤተሰቦች፣ ወደ ንሶች እንዴት ታው እንጂ አቋም ይኖራችሁ እንደዚህ አይነት ነገር ጥሩ አይደለም በእውነቱ። እናም ምንም ተባለ ምንም፣ ምንም ተፈጠረ ምንም የያብ ጥፋት ነው፣ በቃ ሁሉ ነገር ምክንያቱም ከዚህ በፊት አሁን ልዑል ላይ እየለጠፋችሁ ነበር አይደለ? ልዑል ላይ ግን ያን ያክል እንድትለጥፉ የሚያረጋችሁ ነገር አልነበረም። እንዶ ግን አለ አይደል? አንዳንድ ሰው እድል ሆኖበት የሚወደዳለ የሚጠላለ፣ እንደዛ ሆኖባችሁ ነው እንጂ ልዑል ከሰው የተለየ ነገር አድርጎም አይደለም። ከህይወትሽ አስወጪውም የሚባልም ልጅም አይደለም። እስኪ ይወጣላችኋል፣ አሁን ከህይወቷ ይወጣላችኋል። ከዚህ በኋላ ሄሉ ለምትወስነው ውሳኔ ልዑል እንደማያገባው ከወዲሁ ነግራችኋለሁ። የእሱን ስም ባጠሩ በጣም ደስ ይለኛል። ከዚህ በኋላ ላለው ማለት ነው። ምክንያቱም መግባት ያለበት ቦታ ላይ ከቅም በላይ ካልሆነ በስተቀር እሱ እንደውም ሰሞኑ ራሱ እንዲሁ ይገኛል እንጂ እየተናገረ አይደለም። ግን እናንተ በመገኘቱ ራሱ ትጠሉታላችሁ። የራሱ ህይወት አለው የራሱ ነገር አለው ብያችኋለሁ። በቃ ከዚህ በፊት ነግራችኋለሁ አደለም። ስለዚህ በራሱ ነገር እንትን የሚለች እናንተ ዝም ብላችሁ በቃ እኘኝ ማለቱ ተገቢ አደለም፣ በእውነት ለቀቅ አድርጎ አንዳንዴም ለቀቅ ይደረጋል እኮ የ ገብቅ ማል አትሁኑ በእውነቱ። ምንድን ነው ሰው ለህቱ መከታ መሆን አይችልም እንዴ? እኔ እኮ አንድ ነገር ልንገራችሁ እናንተ ምናልባት እንደ ስህተት ብላችሁ ያሰባችሁት እዛ ባለፈው የተሰራ ቪዲዮ ተሳስመዋል ብላችሁ ስላመናችሁ ነው። ግን ሀቅና እውነት መስማት የሚፈልግ ሰው ካለ ቪዲዮውን ዙም አድርጋችሁ እዩት፣ እዩት እውነት ታፍሩበታላችሁ በቃ ሄሉ ታውቃላችሁ፣ በባህሪዋ ሲከፋት አጠገቧ ያለ ሰው ውስጥ በቃ ውሽቅ ማለት ትወዳለች። ይሄ ደግሞ ዛሬ የመጣ አይደለም፣ ድሮም ነው። ድሮ የሚያውቃት ሰው እንደዚህ አይሆንማ። ከድሮ ጀምሮ የሆነ ነገር ከከፋት በቃ ሰው ማቀፍና እንዲያዳምጣት ትፈልጋለች። ይህ እያንዳንዳችን ተፈጥሮ ነው። አሁን አንዳንድ ሰው በምክር ይመለሳል፣ አንዳንድ ሰው በቁጣ ይመለሳል፣ አንዳንድ ሰው አብሮ የሆነ ታዝን ስታለቅስ ይመለሳል። በቃ እሷ ደግሞ እቅፍ አድርገው ሲያጥናኗት እንትን ትላለች። እና በሆነው ነገር የሆነ ነገር አወሩ። በቃ እንደዚህ በሚያወሩበት ሰዓት ተካቀፉ። በቃ ሌላ ነገር የለም። ከዛ እሷ አንገቷ እንደዚህ አቀልቅላን የሚታየው ቀና ስትል ማየት ይችላለች። አንገቱ ጋር ራሷ አልነበረች እዚህ ደረቱ ጋር ነበረች። በቃ ቪዲዮውን ይዩት። ስለ ሀቅ ስለ እውነት ማለት ነው። እሱ ብቻ ነው። ሌላ ስህተት በእናንተ አስተሳሰብ ማለት ነው። ሌላው ለእሷ መከራከሩ ለእሷ መቆሙ ከህይወት ራስ ውጭ የሚያስብል ደረጃ አይደለም። ሁሌ ከህይወት ራስ ውጭ ሁሌ ከህይወት ራስ ውጭ የሚለው ነገር ደግሞ ይከብዳል። በእውነት ይደብራልም እና በዚህ መልክ እንትን ባትሉ ጥሩ ነው። ባታደረጉት ለማንኛውም፣ ምንም ተባለ ምንም፣ እንግዲህ እያበጣችሁም፣ እየዘለላችሁም፣ እየፈረጣችሁ ይህን ሰበር ዜና ወይ ዛሬ ወይ ነገ ትሰማላችሁ። በቃ ምንም አረጋ ይቻሉ ቻሉት ጫ አሉት። ወንበር አዘጋጅተናል፣ በስነስርዓት ግቡ። ውሃ አዘጋጅተናል፣ ለነደደው የበረዶ ውሃ፣ ቀዝቃዛ ውሃ ለሞቀው፣ በጣም ለበረደው ሰው ምንድ ነው ሙቁ ውሃ አዘጋጅተናል። በስማም ጌት አማርኛው ለሞቀው ሰው ደግሞ ቀዝቃዛ ውሃ አዘጋጅተናል። እናንተ የሚጠበቅባችሁ ወንበራችሁን ይዛችሁ በክብር ቁጭ ቁጭ ማለት ብቻ ነው። ዛሬ ማታ እንገናኝ በአዲስ ነገር። ወዳችኋለሁ። ባይ ባይ። ላይክ ሼር፣ ሰብስክራይብ አድርጉ ውዶችዬ? እዬ የኛውንም አካውንቴን አስር ሺ ያስገቡት በጣም ነው የምወዳችሁ። መልካም ጊዜ። ቻውቸው